ትሁትና ካሌብ በመጨረሻም የቀለበት ስነ ስርዓታቸው ተፈጸመ። አባባ ከምን ጊዜውም በላይ በትሁቴና በካሌብ የፍቅር መስማማትና እሷም ደግሞ ባትናገረውም እንደምትወደውና እንደምታፈቅረው መቶ ፐርሰንት ልቧ ያውቃል። ካሌብም ይህን ነገር በድንገት አስቦበት ሳይሆን ለአባባ ያላት አመለካከት እንዲሁም ደግሞ ደካማ ጎኖቼን በሙሉ የሸፈን ሽልኝና የሞላ ሽልኝ ጀግና ትሁት ነሽ፣ አንቺን አለማመስገን አይቻልም ብሎ ስጦታ ሰጥቷት ነበር። አባባ ደግሞ የሁለታቸውን ስሜት ከተረዳ በኋላ ቀለበት ገዝቶ ልጆቼ፣ እናንተ እኔ ሳልሞት በህይወት እንዳለሁ እንድትጣመሩ እፈልጋለሁኝ። ትሁትም እጅግ በጣም ጀግናና መልካ መልካም ሴት ናት። ካሌብ አንተም መጥፎ ሚስት አጋጥሞ እንጂ ልጄን ጠንቅቄ አውቀዋለሁ። በጣም አዛኝና እሩህሩህ የዋህ ነህ። ሁለታችሁ ደግሞ ትክክለኛ ትዳርን መስረታችሁ የልጅ ልጅ እንደምታሳዩ ተስፋ አደርጋለሁ ብሎ ይፋውን ተናገረ። ኤዱዬ ከትሁት ጎን ሁና እንግዲህ የደስታዋን ጊዜ ሙሉ በሙሉ ተካፍላለች። ቲና ደግሞ እንደፈረደባት ዳኒ ከኤዱ ጋር ሲታረቅ በንዴት ተቃጠለች። እንዲሁም ደግሞ ከምትወደው ገንዘቡን ማለቴ ነው። ገንዘቡን ከምትወደውና የእሱን ውርቀት ሁሌ የምትመኘው ካሌብ ደግሞ እንግዲህ የቤት ሰራተኛቸውን ትሁቴን ለትዳር ምርጫው አድርጎ ዛሬ ደስ የሚል ጊዜ አሳልፈዋል ማለት ነው። ትሁት ከምን ጊዜውም በላይ በደስታ ተሞልታ በተለይ ከጎኗ ኤደን ትሆናለች ብላ በፍጹም አላሰበችም ነበር። ኤዱዬም የሚዜዋን ልብስ ለብሳ አበባዋን ይዛ ፊት ለፊት ትሁቴ ላይ ቁማ በደስታ እየወራረቀች ትገኛለች። ካሌብና አባቱ ደግሞ በጣም ተገርሞ እጁን ገደፍ ብሎ ከልጁ ጋር ተመስገን ጌታ የልጆችን ደስታ እንደዚህ ስላሳየኝ ከአሁን በኋላ የመጣው ቢመጣ እኔ በጸጋ ለመሞት ዝግጁ ነኝ እያለ እንትን ማለት ጀመረ። የአባባ የዋህነትና ሚስኪንነት እዝህ ድረስ ነው አባባ እንግዲህ ትሁቴን በተደጋጋሚ ትልቅ ስጦታና ሰርፕራይዝ አላት እያለ ሲያስብ የነበረው የገዛ ልጁን ካሌብን ለመዳር ስላሰበ ብቻ ነው። ቲና በገዛ እጇ የሰማኒያ ባሏን አጣች። እንዲሁም ደግሞ ፍቅረኛዬ ዳኒ እያለች የምትመጻደቅበትን ዳኒ በፍጹም ለቲና የሚገባ ሰው እንዳልሆነ ግልጽ ነው። ግን ወደዚህ ስራም የገባው እንዲሁም ከቲና ጋር ሆኖ አባባን ብዙ መከራዎችን አብልቶታል። ያ ደግሞ የጥላቻ ሳይሆን ለኤደን ገንዘብ ስለሚያስፈልገው ብቻና ብቻ እንደሆነ በተደጋጋሚ ተናግሯል። አሁን ስህተቱን ይቅር ብለውት አባባም ደግሞ በመልካምና በጥሩ ልብ ኤዱዬን ተቆጥቶና መክሮ አብረው እንዲመለሱ አድርጓል ማለት ነው። የዛሬው በጣም የተለየ ነው። ያበደ ነው። የትሁትና የካሌብ የቀለበት ስነ ስርዓት ፈጸሙ። እጅግ በጣም ደስ ያለው። ይህን ቻናል ላይክ ሰብስክራይብ እያደረጋችሁ አበረታቱን። ሰላም ሰላም ውዴ፣ ተከብራችሁ፣ የሌላ የኤንዴ መሀመድ ቤተሰቦች ቻናሉን ላይክ ሰብስክራይብ እያደረጋችሁ አበረታቱን። እጅግ በጣም ልብ አንጠልጣይና አጓጊው ድራማ ትሁቴ እንደቀጠለ ይገኛል። አባባ ከብዙ ለቅሶና ስቃይ በኋላ የልጆቹን ደስታ ስላየ እኛም ደስ ብሎናል። ትሁቴ ደግሞ ካሌብ ይገባታል። ምክንያቱም ለአባባ ብዙ መስዋዕት ከፍላለች። ዊልቸር ላይ ተቀምጦ በቲናና በዳኒ ሲሰቃይ አልፎም ከዛ ጤንነቱ ተመልሶ መቆምና ማውራትም በጀመረ ሰዓት ጀምሮ ቲና የምትባል ሴትዮ እያሰቃየችው እና ፈርደም እያበላችው ነበር። አሁንም ቢሆን አግታ እያሰቃየች እና ብዙ መከራና ብዙ ላይፍን አባባ ላይ እየተጫወተችበት ትገኛለች። ያሳዝናል። ሆኖም ግን ትሁቴን የመሰለ ጀግና ደግሞ ለአባባ ያላት ፍቅር እውነት በጣም ይለያል። በጣም ነው አባዬኔ ደካማ ጎኔ ነው ዳኔ እባክ ምንም ይሁን ምንም አባዬን በቃ እንድታተርፍልኝ እፈልጋለሁ። እኔ አባዬን የወደደልኝ ሁሉ ለእኔም መልካም ሰው ነው እያለች ነው ያለችው። እንግዲህ አስቡት አሁን ዳኒ ከትሁት የሚፈልገው ነገር ቢኖር በፊት የአባባን ገንዘብ በቃ ለዳኒና ለቲና እንዲሰጣቸው አስገድደዋት ነበር። እሱም ሊደፍራት ነበር። ብዙ ስቃይ ና ትድሶባት ነበር። መጨረሻ ላይ ግን ላጠፋሁት ጥፋት አባዬን ከታገተበትና ከታሰረበት ቦታ አምጥቼ አስደስትሻለሁ ብለዋታል። እሷም ደግሞ ቃል ገብታ ነበር። አባዬ ጥሩ ለሚሰራና መልካም ለሚሰራለት ምላሹ ብዙ ነው እያለች ብላው ነበርና ምላሹ አሁንም ቢሆን ዳኔ አባባን ለምኖና ተለማምጦ የፈለገው ነገር ምንድን ነው? ከትሁት ከኤዱዬ ጋር መታረቅ ነበር። ኤዱዬም በጣም ደስ በሚል ሁኔታ አባባን አላሳፈረችውም። ተቆጣት፣ መከራት። የኔልሽ። ብዙ ስህተት ሊፈጠር ይችላል። ዳኔ ደግሞ በጣም ጥሩ ልጅና መልካም ልጅ ነው ለትዳሩ። ካሁን በኋላ ደግሞ አስተዋይ ሰው ይሆናል ብዬ አስባለሁ። ምን አለ መሰለሽ፣ አስተዋይ ሰው ባይሆን ኑሮ እኔን ከዛ ከሰማይ ስባሪ የሚያክል ልጅ ጋር ተፋልሞ ባላ ዳኔ ነበረ። እና የሰው ልጅ ሁላችንም ስህተት እንሰራለን፣ አንቺም ደግሞ ያለፉትን ነገር በደንብ አውሩበትና ወደዛ ቦታ ላይ እንዳትመለሱ ሆናችሁ አንድ ላይ ሆናችሁ ማየት ፈልጋለሁኝ ብሎ አለ ማለት ነው። ዳኒም እንግዲህ አባባን አንድ ሁለታ የምትውልልኝ ከኤዱዬ ጋር ብቻ እንድታስታርቀኝ ነው። እኔ ሌላውን ይቅር ብያለሁ አባዬ። ካሁን በኋላ ከእናንተ ጋር ብችል መልካም ቤተሰብ ባልችል ደግሞ ከእናንተ ርቄ ራሴ ችግሬንም ስቃዬንም ማየት ነው የምፈልገው። ቲናንም ቢሆን እኔ አሁን ይህንን ቤት ለማጥፋትና ይህንን ቤት ትልቅ ችግር ውስጥ ለማስገባት ስለፈለገች ለእናንተ ለመጠበቅ ነው እንጂ እኔ ከሷ ኤደንን ጋር ከታረኩኝ እርቃለሁኝ ብሎ ወስኗል ማለት ነው። ቲና እንግዲህ ለብቻሽ ቤት ተከራይተሽ መኖር ትችያለሽ። በፍጹም እነሱ ጋር ተመልሰሽ እንዳትሄጂ እያለ ዳኒ ሲላት፣ ተው እንጂ እንዴት ብዬ ነው እኔ ቤርጎ ቤት ተከራይቼ የማድረው? እንግዲህስ የራስሽ ጉዳይ። እኔ አለሁበት ቤት ጓደኛ ያለ ጓደኛ አይመችም። ሄዱ ጣብዬ ብዬ ከአንቺ ጋር ላድር አልችልም። ቲና አንዳንዴ መረዳት ካቃተሽ የራስሽ ጉዳይ ብሏት ሄደ፣ ማለት ነው። ቲናም አይኗን በጨዋጥባ ቀጥ ብላ ወደ ቤት ነው የሄደችው። አባዬ እዋክ ተረዳኝ ካሌብም ለተፈጠረው ነገር ይቅርታ፣ ከአሁን በኋላ ያደረግኩት ነገር ሁሉ ጸጽቶኛል ብላ ብትማጸንም እረፍዷል። ዘርበይሌ ከፊቴ ጥፊ ብሎ ነው አባባ ምንጭርጭር አድርጎ ከዛ ቦታ ላይ በራ እንድትሄድ ያደረገው። ከዛ ትሁቴ ጠጋለች፣ ና አባባን ስታረጋጋው እዊ ፈጣሪ ኮኔን ጥሎ አይጥልም። በጣም ደስ ያለኝና የተመቸኝ ነገር ቢኖር ፈጣሪን እማመሰግነው ትልቁ ነገር እችን ሰይጣን ለልጄ ሚስት ቢሰጥ አንችን ደግሞ የዋህና መላክ የመሰልሽ ከጎኔ የምታረጋጋኝ ሴት አለኝ ፈጣሪን አመሰግነዋለሁ። ካሌብ አንተም ለእኔ ውድ ልጅ ነህ፣ ግን አሁንማ ሁለት ልጆች ሁናችሁልኛል ብሎ በደስታ ፊቱን ፈገግ አለ። እውነት ነው አባዬ ትሁትን እኔ ብዙ ባመሰግናትም ሊገልጻት አይችልም። ትሁቴ ለእኔም ብዙ ነገር አርገሽልኛል ሳልረጋጋ ስቀር እንዲሁም ደግሞ ብዙ መስመሮችን ሳበላሽ ብዙ ነገሮችን ትስል አንቺ ግን ከጎን የሆንሽ ብዙ ዋጋና ብዙ ነገር አርገሻል በጣም ነው የማመሰግነው ብሎ አላት ከዛ አረ ካሌ ምንም ችግር አለው እኔ አንተ ንጹህ ወንድሜ ነህ እንዴት ይሄ ልትችላለህ ብሎ አለ ብላለች አባባም ደግሞ የኔ ልጅ ዳንኤልም ከቲና ጋር ሆኖ ብዙ ነገር ቢያደርግም ያንን ሁሉ ይቅር ብሎ ራሱን መሥዋዕትነት አድርጎ እኔ ሊያተርፈኝ መጥቶ ነበር። አንቺም ደግሞ ያንን የሰማይ ስባሪ የሚያህል ሰውዬ ሴትነት ሽንሽጠሽ እኔ ልታተርፊ መተሽ ነበር። በጣም በጣም ነው ማመሰግነው ትሁቴ። አንቺ ሁል ጊዜ ይቺ መናጤና ሰይጣን ከመጣች ጀምሮ የኔን ክፍተት እየሞላሽ ብርታት እየሆንሽ አባዬ፣ ሁሉም ያልፋል ነገ ለመልካም ነው እያልሽ ቤተሰቦች ሽን ትተሽ ከኔ ጎን ሆነሽ ብዙ ዋጋ ከፍለሻል። ያንቺን ውለታ መቼም ልረሳው አልችልም ብሎ አላት። ከዛ አረ አባዬ ይህን ያክል እንደ መንኩር ነው ብላ በጣም ተደሰተች። እና ኤዱየም ብዛም ነበረች። ውይ ወይ፣ እንደ ምንኛ መታደል ነው! እውነት ለመናገር ትሁቴ በጣም መልካም ጥሩ ልጅ ነሽ። አባዬና ካሌብ ይህን ያክል ወደውሽ፣ አንቺን በክብር አሞገሱሽ ደስ ሲል አለች። ከዛ ይህንን አስመልክቶ ትሁት ላደረገችው ነገር በሙሉ መልካም ስጦታ አለኝ አለና ካሌብም ተነሳና ለትሁቴ ስጦታውን ሰጥቶ እቅፍ አደረጋት። ከዛ አባባም ተገረመና ፈጠጥ እያለ ማየት ጀመረ። ኤዱዬም ደንግጣ እጇን አፏ ላይ አድርጋ ቆይ ተቃቅፋችሁ ትቆያላችሁ ወይስ እንዴት ነው ብላ አለች። ትሁቴም ደነገጠችና እየበረረች ወደ ክችን ሄደ ሄደች ካሌብም ደስ የሚል ስሜት ተሰማው። አባባ የምፈልገው ነገር እዙ ተሳካ እንዴ አለና እንግዲህ፣ ዛሬ ሰርፕራይዝ አርጓቸዋል። የእውነት በጣም ነው ደስ ደስ ያለኝ እኔ ለራሱ ማለት ነው ለትሁቴ ትሁቴ መልካም ሰው ለአባባ ያላት ክብር ቲና ማለት እጅግ በጣም ጨካኝና አረመኔ ያሳገተችው ሰው በቦክስ ሲለው፣ እንዲሁም ደግሞ እሷ በግድ መርዝ እየጋተች ቀዝቃዛ ውሃ እየደፋች ከወልቸር ላይ እየገፋች ከተቀመጠበት ሶፋ እየገተተች እየጣለች፣ ዛሬ ላይ ግን አባባ በቤቱ ተመልሶ ደስታ የተሞላበትና ፈጣሪውን ያመሰገነበት ለየት ያለ ጊዜ ነው። ካሌብም እስካሁን ድረስ ከዚች ክፉና ከአስመሳይ ሰው ጋር መቆየቱ እጅግ እጅጉን በጣም ራሱን እንዲጠይቀውና ራሱን መስዋዕትነት እንዳደርገው አድርጓታል። ሌላውና ትልቁ ነገር ደግሞ እጅግ እጅጉን በጣም የሚያስደስተው ነገር የእዱዬና የዳኒ መታረቅ እንዳለ ሆኖ ቲና ደግሞ ለእነሱ ሰራተኛ ሆና፣ አባባ ዛሬ ሁለት ፍቅረኛሞች እኔ ቤት ለእንግዳ ጠርቻለሁ፣ የውጭ ምግብም አይሰራም፣ የኔ ባለሙያተኛ ቲና ትሰራለች ብሎ አሰርቷት፣ በመጨረሻ ሁለት ፍቅረኛሞች የተባሉት የእሷ ጉድ የምትሳሳለትና ነፍሷን ሁሉ ለሰጠችው ለዳኒ ሌላ ፍቅረኛ ኤዱ ይዞ መቶ ሲያሽኮረምም ኤዲያዋ ቀልጥና ያለችው ያው ኤደንን ስታስብ የነበረችው ካሌብ ሊያገባት ወይንም አባባ ሊድራት ብላ ነበር፣ ቲና ማለት ነው። አቤት ቲና፣ አቤት ቲና የክፋት ጥጋ! አሁንስ ምን ታስብ ይሆን? አባባ ተምንም በላይ ደስ ያለው ነገር ዳኒ ከመጥፎ ስሜት ወይንም ተክፉ ስራ ተመልሶ ተጸጽቶ ከነሱ ጎን መሆኑ እጅግ በጣም እንትን ብሏል። አባአባም የመጨረሻ ምሳሌ ለመጨረሻ እንትን የሰጠው ለካሌብ። ካሌብ እውነቱን ስነግር ካሁን በኋላ ምንም ደካማ ጎን የሚባል የለም። ሁላችንም አንድ ሁነናል፣ ተጋግዘን ጠላታችንን እንትን እንላለን። ጠላትህን በሽጉጥ መምታት ሳይሆን እያንዳንዱ ያለውን ነገር እያስተማርክና እየቀጣት ትሄዳለህ። ቲና በፊት ከዳኒ ጋር ሆና ጀግንነት ይሰማት ነበር። አሁን ግን ዳኒ ትቶ ኤዱ ጋር ታርቆ ወደኛ ጎን ሆኗል። ስለዚህ አንተም እያንዳንዱ የምታደርገውን ነገር ስሜታዊ ከመሆንህ በፊት ማሰብ አለብን። ከጎንህ ደግሞ ትሁትን የመሰለች ልጅ አለችልህ። በዛ ላይ እኔም አስፈላጊ ከሆንኩ አግዝሃለሁ። ግን ልጄ ለሁሉም ነገር ችኩልና ፈጣን እየሆንክ ነገሮችን እያበላሸህ የከፋ ነገር እንዳትሰራ ብሏለሁ። አባዬ ካሁን በኋላማ አብሽር በአንተ መንገድ ይሄዳለሁ ምክንያቱም እስካሁንም ድረስ እያስመሰልኩ ይኑር ያለሁ ከአሁን በኋላ ያለውን ደግሞ ሁላችንም አብረን ከሆን በፍጹም ልታሸንፈን አትችልም እያለ ብሏል ቲና አሁን ምንድን ነው የምታስበው በጣም ተናዳለች አንደኛ አባባ በህይወት የለም እያለይ ስትመጻደቅ የነበረችው ልጅ አባባ በህይወት ኑሮ አሳይቷታል ሌላውና ትልቁ ነገር ደግሞ አጋቹ ሰውዬ በህይወት ካለ ሰውየው እያንዳንዱ ነገር ስለሚያዋርዋር ስለሚያዋርዳቸው ያ ነገር እጅጉን በጣም አሳስቧታል ማለት ነው ቲና። ውድ የሌላ ኤንዴ መሐመድ ቤተሰቦች በቀጣዩ ፓርት በጉጉት እስከምንገናኝ ድረስ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።